ታፍሩበታላችሁ ይዘ መሐመድን በጣም ነው የምትሸማቀቁበት። ነውት መሐመድ ሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው፣ ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን ገና ሰሞኑን በቲክቶክ ከጠፋን በኋላ እነኝን ቪዲዮዎች ወይም መሐመድን ታፍሩበታላችሁ የሚለውን ንግግሬን ትሬንድ አድርገውት በጣም በርካቶች ቪዲዮ እየሰሩብኝ ነው እውነት ነው ታፍሩበታላችሁ ትሸማቀቁበታላችሁ ስለምታፍሩበትም ነው ደጋግመን ውይይት ጥሪ ያቅርበንላችሁ የሸሻችሁት በክርስቶስ አምላክነት ላይ ለዘመናት ውይይት ተደርጓል በመጽሐፍ ቅዱስ ላይ ለዘመናት ውይይት ተደርጓል እስቲ አንድ ውይይት በነብያችሁ ላይ ይደረግ ተብላችሁ ውስታዞቻችሁ አናደርግም ያሉት ፈርተው ነው። ዩቲ አይ ነው አንቺ ምንም ስለማታውቂ ነው ይሄንን ኬዝ ይመስለኛል ቪዲዮ የሰራሹ ሚያቁት፣ ግን ነብያችሁ እንደሚያሸማቅቅ እንደሚያሳፍር አስተምሮቱ፣ ልምምዱ እያንዳንዱ የሚያሸማቅቅ ነው። አይደለም የሚል ካለ ይኸው አሁንም ኦፕን ቻለንጅ አደርጋለሁ። በተለይም ኡስታዝ ካሊድ የሰራኸው ቪዲዮን ተመልክቼዋለሁኝ። ያስተላለፍከውን ጥሪም አይቼዋለሁኝ። ከውይይት ጋር በተያያዘ ቲክቶክ ላይ ለሚሰራው የተናገርካቸውን ሰምቼዋለሁ። ሰው ሼር አድርገውልኝ ነበረ፣ ዘመዶችህ። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነቢያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ የሌለ ሀዲስ ላይ የሌለ ለሰዎች እንዲስማማ አድርገ የምንነግረው ነገር ውሸት እንደሆነ ያውቃለሁኝ። ለማያቁ ቁራለህ ያለ ነቢይህ እንደዚህ አስተማረ ስለሚመስላቸው ልሸውት ትችላለ። እንደዛ በማድረግ ነው ህዝቡን የያዛችሁት በመከላከል እንደዛ ነገር ስለሆነ እኛ የምንናገረው እውነት መሆኑን እኛ ስለምና ኮንፊደንስ ኖረን ያው ጥሪ እናቀርባለን። ደፍራችሁ ግን አመጡ። ኡስታዝ ካሊድ ድጋሚ ጥሪ ያቀርብላለይ፣ መወየት እንችላለን መወያየት እንችላለን። እሱ ማይመጣ ከሆነ ደግሞ ሌሎች ኤኒ ኡስታዝ ኤኒ ሼክ ነብያችንን አናፍርበትም እንወያያለን፣ ለሚል በሬ ክፍት ነው። በኮስት ዲቤት ማድረግ እንችላለን። ምናልባት በየቀኑ ሚስቱን እንደሚያሰልማት ሙስሊሞችን እንደሚያሰልመው ኡስታዝ ቤቴ የመጣችሁ ጠይቁኝ ምናምን ማይል ኡስታዝ መጥቶ ከእኔ ጋር በኮንፊደንስ የሚወያይ ካለ በኮስት አም ሬዲ ዩቲ እንደውም ለአንቺ ሌላ አድባንቴጅ ልስጥሽ። ቤትሽን ክፈቺ፣ የፈለግሽውን ኡስታዝ ጥሪ። አንቺ ቤት መጥቼ መወያ ይችላለሁ። አንቺ ቤት መጥቼ አንቺን ለማዳን ስል አንቺንና አንቺን ዙሪያ ያሉትን ለማዳን ስል ሙስሊም መሆንሽን በአቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ኡስታዝ አንቺ በአንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ኡስታዝ አይደለም ገስቱ የሚችለው ዘጠኝ ሰው ነው አይደል? ስምንት ኡስታዞችን ደርድረሽ ብቻ ዬን ሆኜ እኔ መጥቼ እወያያለሁ። አንቺ ቤቱስ ብቻ ዬን መጥቼ ሙሐመድ ለሰዎች አርያ ምሳሌ ይሆናልን መወየት ይችላለሁ። ሙሐመድ ብቻውን መቆም አይችልም የሚሉ ከሆነ አብዝተው ቅዱስ ጳውሎስን ስለሚወቅሱትና ሰተኛ ነው ብለው ስለሚሉ ቅዱስ ጳውሎስን መደረብ እንችላለን። ሐዋርያው ቅዱስ ጳውሎስ ወይንስ ሙሐመድ ነው ለሰዎች አርያ ምሳሌ የሚሆን ማንኛው ነው? አሸማቃቂ ያስተምሩን። ያስተማረው ልምምድ ቆሻሻ ልምምድ ያለው ማንኛው ነው? መወያየት እንችላለን። ዩቲ መቶ ፐርሰንት እርግጠኛው ይነግርሻለሁ፣ አንዱ ውስታዝ አይቀበልም። ይሄ ምልክት ይሆንሻል ተስልምና ለመውጣት ለአንቺ ብቻ ሳይሆን በአንቺ ዙሪያ ላሉ ይህን ምልክት መልክት አስቀምጣለሁኝ። ምን አንዱ ውስታዝ በነቢዩ ላይ ደፍረው አይወያይም፣ አንዱ ውስታዝ አይወያይም። ነቢዩ ለሰዎች አሪያ ምሳሌ ይሆናሉ ብሎ ብቻውን አቁሞ መወያየት ምችል የለም። ጳውሎስን ደርቤለት ሚወያይ የለም። አምሹር ያፍሩበታል፣ ምክንያቱም ይሸማቀቁበታል። ዛሬ ማታ ከምሽቱ ሶስት ሰዓት ላይ እንገናኝ። በየቀኑ ሙስሊሞችን እንደማስለም ክርስቲያኖች ፊት መጥቶ መወያየት ወኔ ይጠይቃል። ትንቢት የተፈጸመ አፍሩበታላችሁ፣ ይዘ መሐመድን በጣም የምትሸማቀቁበት ዊነው መሐመድ ሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና መልካም እንደሰማችሁት እንግዲህ ይሄ ቪዲዮ ከዛሬ ሰባት ወር ምናምን አካባቢ በፊት መሐመድን ታፍሩበታላችሁ፣ አስተምሮቱ ያሸማቀቃችኋል የሚል ንግግር ተናግሬ እንድገደል የተለያዩ ቻሌንጆች ገጥመው ነበረ። የተለያዩ ሰዎች ይህንን ንግግር የሚቆርጠው ሙስሊሞች ማለት ነው። በጣም እንዴት እንዲላል አናፍርበትም፣ በአስተምሮታችን ምናምን ዘራፍ እያሉ ነበረ። እነሆ ያልኩት እውነት ሆኖ ከራሳችሁ ውስጥ አስተሰሙታላችሁ፣ ተሸማቀቅንበት፣ አፈርንበት አፍሪካ ቲቪ ላይ ፈተዋ የሚሰጡት ሼክ ሙሐመድ ዘይን ምን ይላሉ? አድምጦት ብዙ ሴቶች አጠገብ ቁርአኑን ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኮች አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰርና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳዕዋውን ሁሉ፣ ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ። ተውቶ ባክ ይህ ነገር እኔ ባክ እንዲሰማብኝ አልፈልግም። እየቀለዱም ቢሆን በጣም ነው የሚሸማቀቁት። ወላሂ ልንገራችሁ፣ ይሄንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል ሳፈ። ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። እኔ እንደው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት የሚያልፉት ይመስለኛል። አንዱ አንደዚህ ላይ ተቃለች። ቁርአን ሲቀራ ይሄ እዚህ ቦታ ላይ ስደርስ ተሎን አልፈው መልእክቱን ላለመረዳት ነው ተብሎ። ምክንያቱም ቁርአን እንዳልጠላ ፈራለሁ አለችኝ። ይህ ታዛዥነትን የአላህን ታዛዥነት የረሱሉ ሰለላሁ ዓለይሂ ወሰለም አክባሪነት ማጣት ይመስላል ይመስላል። ይሄ እና እንግዲህ እንደሰማችሁት ነው ያልነው። ጠብ አላለም። ቀናት ቀናትን ደምረው ሳምንታትን ወልደው ወራትን ተክተው እነሆ ከሰባት ወር ምናምን አካባቢ በኋላ ያልነው እውነት ሆኖ፣ እኔ ነኝ ያለ ኡስታዝ እኔ ነኝ ያለ ይሄንን ለሴቶች ለሙስሊሞች ማብራራት እያፈሩ እየተሸማቀቁ ነው። ቃል በቃል እኛ ያልነውን አሉት ማለት ነው። እየተሸማቀቅን ነው እኛ። ማስረዳቱ ብቻ ሳይሆን የሸመቀቀን ቁርአኑን ሲቀሩት እንደዚህ አይነት ፓርቶችን እያፈሩ እየተሸማቀቁ እያለፉት ነው። መቅራትም ትተዋል። ለምን? እየተሸማቀቅንበት ነው እያሉ ነው። እያፈርንበት ነው እያሉ ነው። ምን ነበር እኛም ያለው። ታፍሩበታላችሁ ታወቃችሁ፣ ታፍሩበታላችሁ። ከተረዳችሁት በሚገባችሁ ቋንቋ እስልምና ያሸማቅቃችኋል፣ ያልነው ለዚህ ነው። የነብያችሁ ሱና ያሳፍራል። በ56 ዓመቱ የ6 ዓመት ህፃን ልጅ አግብቶ በ9 ዓመት የተገናኘ ነው። ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ የሚያደርግ ነው። ልብሱ ላይ ዘር ፈሳሹን የሚለቅ ነው። እሱን እንደሱ ተከተሉ እንደሱ ሁኑ ማለት ያሳፍራል። ይሄንን እንዴት ብለው ያስረዱ? ተሸማቀቅንበት፣ አፈርንበት አሉ። ታፍሩበታላችሁ ብለን ስንነግራችሁ ይገደላላችሁን? ይኸው ዑለሞዎቻችሁ፣ ስታዞቻችሁ፣ ሼኮቻችሁ አፈርን ማስረዳት አልቻልንም አሉ አሁን ምን ትሉ ትንቢቱ ተሳካ ከእንደዚህ አይነት አስተምሮ እየተሸማቀቃችሁበት እያፈራችሁበት ከምቀጥሉ ወደ ማያሳፍራችሁ ክብር ለሰጣችሁ በጸጋና በክብር ወደ ሙላቱ ከፍ ወዳደረጋችሁ ክርስቶስ ነው የመመሸማቀቅና ማፈር ነው ውጡ ከሚያሳፍር ሃይማኖት